አሰላሙ አሌይኩም ራህመቱላሂ ወበረካቱ ድና የተከበራችው የቻናል ቤተሰቦች ሰላም ብያለውኝ። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችው እንግዲህ እሳም ና ይክራም ሁለት መቶ ሺህ ገብተዋል። ለማሻዳ ብያሉ መብሩክ ብያለውኝ ማለት ነው። እሳም እንኳን ደስ አለ። እንዲሁም ፈኪያ ሁለት መቶ ሺህ ስለገባ እንኳን ደስ አለ። የሁለት መቶ ሺ ስልክ እስጡ ታበርክታለታለች እሱ ሜን ኩሉማ አልቀበልም ብሎ አልፈታውም። እንግዲህ በሁለተኛው ቪዲዮ እናያለን ማለት ነው፣ ይቀበላታል አይቀበላትም የሚለውን እንዴ። በሁለት አልታስሪኝ ነው እንዴ ያለ እየቀለደባት ነበረ። እንዴ ፈኪያ ግን የሁለት መቶ ስልክ አረ ተይ ፈኪያተኝ ሄላ ነገር ይመስልብሻል እኮ እንዴ። ለማንኛውም ማንም ሰው እንኳን ደስ አለህ አላሉኝም። ብዙ ጓደኛ አለኝ ብሏል። ዘር ጊዜ ያው ሁለት መቶ ሺህ ሰብስክራይብ በተለይ ዩቲዩብ ላይ በጣም ትልቅ ነገር ነው ለመናገር። ሰው ሁሉ በሀምሳ ሺህ አክብሮኝ እንደ በሀምሳ ሺህ በመቶ ሺህ እና ሁለት መቶ ሺህ በጣም ትልቅ ነገር ነው ለመናገር። እሳም ግን ይሆናል አይደል፣ ትንሽ እንትን አለችበት አለ። ትንሽ ይሆን አላልል ኩራት ምናምን ያለበት ልበል። እኔ ያላልኩም ግን መስሎኝ ነው። እሺ መስሎኝ ነው። ግን አንዳንድ ሰው ረጋ ያለ ሰው ጥሩ ነው እንደዛም ሊሆን ይችላል እንጂ ምን አለ። ቤተሰቦቼ ስራ አስገባች ሁለት መቶ ሺ አመሰግናለሁ ምናምን እንኳቢ እሱ ግን ተሰራ ተተሰራ ይገኛል ምናምን ምናምን አለ ማለት ነው። ልክ ነው ግን ደግሞ አመስገን ማመስገን ነበረባት። ፋሚሊዎችን ማለት ነው። ግን እንደ ቅብጥ ቅብጥ አያውቅም። ይመቸኛል፣ ይሄ ጸባው ይመቸኛል። ግን ደግሞ ቢያንስ ሳላል ብቻ ልጅ ጸባው ነው በቃ ጸባይ ነው ብሏል። ግን እንደዚያ ብለን እንለፈው ማለት ነው። እና ፈኪ እንግዲህ ፈጣሪ ያሳካልሽ። እዚህ ጋር የክራም አባቴና አሳመንኩት ትላለች። እዚህ ጋር ደግሞ ፈኪ አርፋችሁ ተቀመጡ የሳሚኒ ብቻ ነው ተሌላሶጋምና ን ብታቀናብሩት ያ የእናንተ ሀሳብ ነው። የእኔ ሀሳብ ግን ሌላ ነው። ሙከራዬን እቀጥላለሁ አልተውም እያለች ነው። እንግዲህ ጦርነቱ ሊጀመር ነው ማለት ነው። እንግዲህ አብረና ያለን አላቅም ምን እንደሚፈጠር ማለት ነውና በጊሀ ጠፍታ ነበረና አሁን ነው የመጣች እንግዲህ ደግሞ እንዲህ አምሮባታል። እመሻለሁ በነገራችን ላይ እያጠፋኝም የእናንተ ኮሜንት ነው ብላለች። ኮሜንት ሁሉ ልብ ይሰብራል እና ወደየት መምጣት አልፈለግኩም። ዛሬም ሳምን እንኳን ደስ አለን ለማለት ነው እያለች ነበርና እኔ እንጃ፣ ሰው ግን ምን እንደነካው አላውቅም። ምን አደረገቻቸው በዚህ ልክ እንዴ? ሆኪያ እኮ ማሻላ። አሁን እንዲያውም ደና ቁርአንን እየቀራች ነው። ኪታብ ነው እንጂ ምትቀራ እና በጣም ጎበዝ ጀግና ነች። እሷን የሚሳደብ ሰው እንጃ ምንም። እኔ ብዙ ጊዜ ለምን ይሰርቧታል ብዬ ጠይቃለሁ፣ ግን ምንም ሊገባኝ አልቻለም። ግማሾች ሰላም አትልም ይላሉ፣ ግማሾች ደግሞ በቃ ተወንድ ጋር ምናምን ተሌላ ተተለያየ ወንድ ጋር ሰራለች ቪዲዮ ይላሉ። እና ብትሰራ ሲቶበር አደለች ምን አገባችሁ? እና ምንም ጥፋት የለባትም ማለት ነው በቃ ምንም ጫ ብቻ ኔ ነሲም ነው መሰለኝ፣ አበሻ ሰው አይረዳም አለችና ልክ ናት። አበሻ ሰው አይረዳም በተለይ ዛሬ ጊዜ የሚወዱት ሰው አስመሳይን በቃ ላይ ለብዙ ነገርን እና ልክ ናት የምር እና ለእሳም በአከበረላት በትልቁ ደስ ላይ ነበር፣ ግን ደግሞ አያገባኝም። ብዙ የሚያገባኝ ነገሮች አሉ እንጂ በክብርነት በጣም ደስ ይለኝ ነበር ስትል ነበር። እና ውይ ግን ያው አክብረሻዋል፣ የሁለት መቶ ሺህ ስልክ ገዝተሻል። ግን ደግሞ ሌላ ብታከብሬ እንደው ይገሉሽ ነበር እና እንኳንም ቀረ ማለት ነው። እንግዲህ ይህንን ራሱ የጤና ይሆንለት ማለት ነው ላንቺም ለሱም፣ ያላየ አቅም ነው እና ነገሩን ምን አለ ኔ ቢያግዙኝ ይሳምንጠ ሌላ ሴት እንዲሁም ደግሞ ከሌላ ወንድ ተማቀናበር ምን አለ ብታግዙኝ እያለች ነው እንግዲህ። ይች እንኳ ትንሽ ከብድ ትላለች። ፈኪ ሀይ ማለት ነው የኢሳም ጋ ምናምን፣ አንቺ እንትን ለማለት ትንሽ ፋሚሊዎች የሚከብዱ ይመስለኛል። ያው ምክንያቱም አመጣጥን ነው ፋሚሊ ያየው እና አንቺን ከሀሙ ጋር ማነው የኢሳምና የክራምን እንደዚሁ ማለት ነው እና በቃ ፋሚሊያ እንደያዘውን አይለቅም፣ እንደዛ ነገር ስለሆነ ነው እንጂ አይ እንደው እኔም ራሷ አጨበጭብንሽ ነበር ለነገሩ። ማለት ይክራ ይክራም ባት ኖሮ ማለት ነው፣ ግን ኦደንሱ ራሱ አብሮ ነው የሚወዳቸው። ደግሞ ፈቀስለን ታምራለች፣ ከሁሉም ጋር ከሁሉም ጋር ከይሳም ጋር ። በኋላ ትዘጽታላችሁ እኔና ይሳም እንገናኛለን። እና እኔ ለእናንተ አስተማሪ ነኝ እያለች ነው እንግዲህ፣ እናያለን ማለት ነው። ፈቂ ያሳካልሽ። እንግዲህ ምን ማለት ይቻላል፣ ቦታውን ያው ቢቀበላትም አልፈታውም። እንግዲህ አላቅም ለምን እንዳልፈታው አናቅም። ለማንኛውም አንቺ ብቻችን እየኖርሽ ትንሽ ልቅ ቢሆን ችግር የለውም፣ ግን ዘን ያህል ይሄን ሁሉ ብራ ከኔህ ይልቅ ስልኩ ላንቺ ያስፈልግሻል ምናምን ሲላት ነበር። እሷም ስልክ ተሰብሮ ባሄች ምናምን እያለች ነው። እና ለማንኛውም የውፋኪ ብቻ ናት። እንግዲህ እንኳን ደስ ያለህ ያለችው ሌላ ሰው እስካሁን ያለው የለም። ደግሞም ገና ስለገባ ነው እንጂ ሁሉም ሰው ይለዋል ብዬ አስባለሁኝ። ያው ግን አሁን ላይ እየተለመደ ሆኗል ማለት ነው እና ግን ዩቱብ ላይ አምሳሽም ብዙ ነው እንኳ ሁለት መቶ ሺህ ሰብስክራይብ ማለት ነው። ራሱም ሲናገር ነበር እና የታወቀ ነው። ለማንኛውም ኢንሻአላ ደሞ በቅርቡ 300 ሺህ፣ 400 ሺህ የ500 ሺህ ያከብራል ማለት ነው እናስባለን። ኧረ እንደው የሶስት መቶ ሺህ ያከብራል ሁሌ ትንሽ የከፈው ከኤክራም ጋር እንግዲህ ስለተጣሉ ምናምን ሊሆን ይችላል እንጂ ያከብራል። እንግዲህ ያከብር የመቶ ሺህ አክብሯል። እንደ እሱ የሀምሳ ሺህ አክብሯል። እንደ አላከበረም። እንደ እውነትም ይሳምስ እውነቷን ነው ፈኪያ። እንደ ግድ የለሽ ነው የምር፣ አላከበረም። አይደለም መቶ ሺህ አላከበረም፣ ሀምሳ ሺህ አላከበርም፣ ሁለት መቶ ሺህ አላከበርም። ይህ አሁንስ አስፈራዬ፣ ሶስት መቶ ሺህንም አያከብርም። ለማንኛውም እናያለን አብረን። አሁን ትንሽ ስለደበረው ነው እንጂ ቢያንስ ጓደኞች ያከብሩለታል ብዬ አስባለሁ። ዛሬ ግን ተከበርለት ማለት ይቻላል። እንደ የሁለት መቶ ስልክ ሰጡት። እንደ በዘበብር ቢከበርለት አስባችሁታል። ለማንኛውም መራ አላቃጥርነት ሆ። ለማንኛውም ኮሜንቱ አሁንም ቀጥሏል። ጥሩ አይደለም ኮሜንታቸው። አሁንም ምን ሰራለች ነው የሚሉት ለማንኛውም ፋሚሊ ብታርፍሎ የሚሻለው ምክንያቱም ፈኪ እየሰማች አይደለም። አሁንም ራሱ ኪታባውን እየቀረች ስለሆነ ነው እንጂ በእርግጥ ትንሽ ደብሮኛል ብላለች። ግን ደግሞ እንደምትመለስ ቲክቶክ ላይ ተናግራለች ማለት ነው። ወደ ዩቲዩብ እቃውን በኋላ ራሴ ነኝ እንጂ ማንንም ማድረግለው ማንንም አልሰማም ብላለች። ያው ተመለሳለች ማለት ነው። ስለዚህ በአንድ ክም ጥሩ ነው ብዬ አስባለሁ እና ፈክዬ መች ለኔ አቃጣይ ማለት ነው ያኔ ፋሚሊን አንዳንድ የምታቃጠያቸው ነገር አሁንማ ገብቷታል ማለት ነው። ያኔ በቃ የለምንም የምታቃጥላቸው